ዛሬ ሀይሚ ሁለት ወንድማቾቹን አጣልታቸዋለች። ያው ፍጥጫ ላይ ነው እና ታላቅ ወንድመከታ ነው ወይ የሚባለው ነገር አይተንበታል ማለት ነው። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች፣ እንዴት አመሻችሁ? ድናመሻችሁ ወይ? እኔ አለውላችሁ እግዚአብሔር ይመስገን። ዛሬ ቡቡዬና ድምቀቴ ሀይሚዬ ድምቀቴ፣ ያው ለመለኛው ቻንል ተከፍቶለታል ማለት ነው እና ያው ብዙ ሰው ታቃላችሁ። ለሀይሚ ደግሞ በጣም በጣም ብዙ እንትን ሲላሴ ነበረ ነው እና አብሶ በቅርብ ጊዜ ተተዋብቀው የሆነ ደስ የሚል ፊድባክ ነው ያሳያት። ጥሩ ፊት ነው ያሳያት። እንደ ወንድም እንደ እህት ነው የቀረባት ማለት እና የሆነ እንደሌላ ሰው አይደለም እና በጣም ነው እየፈራችሁ፣ ምናምን ከሀብት የበለጠ መለኛው ማለት ነው። ግን አንዳንድ ጊዜ አይታችኋል የምትፈሩት ሰው ስትቀርቡት ደግሞ በጣም ጥሩ ሰው፣ በቃ በጣም ለእናንተ መልካም ሰው የሆነ ሰው፣ የምትጠሉትም ሰው እንደዛ ሆኖ ነው የምታገኙት። እና መለኛና ሀይሜ ላይ እንደዛ ነው እና ያው ዛ እነ ብሩክ አሁን አዲስ አበባ ሊመጡ ነው መሰለኝ እና ብዙ ሰዎች አዲስ አበባ ሰዓት መጡ። ለመለኛው ቻናል ክፈቱለት አብሶ ለሀይሚ ጠበቃ ምናምን ለሃይሚ ውዱል እንደ ወንድሙ ያ ወንድም በሉት ስ ወንድሟ ነው። ምንም እንትል የሚለው ነገር የለም። ለአማቹ አንበልን ከዛ እሱ ያው ብሩኬና ሀይሚ ያው እና ተመካክሮ ፕራንክ ያው ብሩኬ ምንድን ነው ያሰቡት? ተቃላችሁ። ሁለት ዩቱበሮች ፕራንክ ሲያደርጉ በጣም ከባድ ፕራንክን ነው የሚያደርጉት እና ያው በመጀመሪያ የሀይሚና የብሩክ አድናቂዎች መለኛውን ሰብስክራይብ ማድረጋችሁን እንዳትረሱ አርጉት። በጣም ጥሩ ሰው ነው። በቅርብ ቻናል ወደ ቻናል የመጣ ሰው ያየኑ ሰው ነው እና እስካሁን ስካየኑ ጀምሮ መልካም ነገር ጥሩ ነገር ሲያደርግ ነው እና እንደ አባት እንደ ወንድም እንጃ የሆነ በጣም ደስ ይላል። እነ ብሩክ ቤተሰብ የማየው ነገር መከባበር መቻቻል ነው እና በጣም ደስ ይላል እና ብሩክ ደግሞ በጣም ለወን ደግሞ ክብር አለው ለመጀመሪያ ወን ደግሞ ማለት ነው። በቅርብ ደግሞ ሙሽራ ነው ተሞሽሯል። ሰርጉን አይታችኋል ታቃላችሁ ማለት ነው እና ያው ምንድን ነው ሀይሚና ብሩክ ያሰቡት ማለት ነው እና ያው ሀይሚ ለመለኛው ደውላለት መለኛው ነው የጠራችሁ ማለት ነው። እሱም የፕራንኩ ሀሳብና እርስ ምንድን ነው መሰላችሁ ቤተሰብ ያው ሀይሚ ብሩክ እንደሚጠጣ በጣም መጠጥ እንደሚወድ እና በጣም ከአቅሟ በላይ እንደሆነ እንደማይሰማት እንደሚጠጣ እኔ እሷንም ይብል እንደሚያጠጣት እንደሚያሰክራል ነበር እና የተናገረችው ማለት ነው። እና ኦልሬዲ ከዛ መለኛውን ጠርተው በጣም አሞኛል ምናምን ስትለው በጣም ደስ ያለው እንዲህ ምን ለብሩክ አልደወለችለትም ምናምን እንኳን አላለም ማለት ነው። በጣም የሆነ በጣም ጥሩ ቦታ እንደሰጣት ማየት ትችላላችሁ እዚህ እንኳን ማለት ነው። እና ሐኪም ቤት እንሂዳ ምናምን ሲላት ጨጓሬን በጣም እያመመኝ ነው ምናምትን እንዲ ሐኪም ቤት እኒሰላል ሲላት፣ አይ ብሩኬ እኮ መጠጥ ትናንት በግድ አስጠጥቶኝ ነበረ ያመሸነው ነው ለዛ እሱን ያሳመመኝ ምናምን አለች። እንዴ ብሩክ መጠጥ ምናምን አላት ማለት አንደኛ አያውቅም ማለት ሊጠጣ ይችላል፣ አይጠጣም አንልም። ማለት ከናካቸው አይጠጣም ምልል መገመት ሰው አይደለም። ግን አያበዛም ወይ ምናምን እንትን አይልም እንጂ መጠጥ አይጠጣም ብዬ የምከራከር ሰው አለ ምንም። እድሜው ለአቅመ አዳም ለመጠጥ ደርሷል፣ ብሩኬ ማለት ነው። ግን ይሁን ሲበዛ መጠጥ ጥሩ አይደለም፣ መጥፎ ነው። ለዛም እንዴ ብሩኬ መጠጥ ይጠጣል እንዲ ብሩኬ መጠጥ ይጠጣል ወይ ምናምን ያላት ማለት ነው። እና አዎ ይጠጣል፣ በጣም ይጠጣል። አዲስ አበባ ራሱ በጣም ይጠጣል። እና እኔ ምንም ነገር አይሰማኝም። እና ዛሬ የጠረው ከአንተ እንድትመክረውና እንድታናግረው ነው፣ አንተን ስለሚፈራክ ስለሚያከብረክ ብለው ማለት ነው። እና በቃ በጣም ነው የተናደደው መለኛው ማለት ነው። ፊቱ ባይ ዘ ዌይ ፊቱ ራሱ የመለኛው ፊት ካወቃችሁ በጣም ኮስታራ ነው። ዩት ብዙ ጊዜ ፎቶን ዩት፣ በጣም ኮስታራ ነው። እና ኮስታራ ሆኖ ግን በጣም ተጫዋች፣ በጣም ተግባቢ፣ ለሰው መልካም ሰገር ያለው ኮሜዲ አይነት ፊት ያለው ሰው ነው ማለት ነው። ለምን አይታናቸዋል ቪዲዮ ከሚሰሩ ሰዎች ማለት እና ያው ነው። እና ከዛ በጣም በጣም ተናደደ ምናምን እና ከዛ እንዳጋጣሚ ብሩክ ልፍ ሲል ነው እንዳጋጣሚ እያወራት ምናምን እያለ ብሩክ ልፍ ሲል ያየዋል ነው። ናናናናና ምናም ብሎ ጮሆ ይጠረዋል። ከዛ አቤት ምናምን ይለዋል። ያው ደስ የሚለው ነገር ሀይሚን ብሩክም ታውቃላቸው፣ አክቲንግ ላይ በጣም ጎበዝ ናቸው። ድራማ ሲሰሩ በጣም ጎበዝ ናቸው። ፕራንክ ሲያደርጉ በጣም ጎበዝ ናቸው። ከዛ በኋላ እንዴ ለምን በጊዜ ተነሳሽ ምናምን ይለታል። እንደ በጊዜ ተነሳ በጊዜ በጊዜ ተነሳክ ትላለክ እንዴ ምናምን ማለት አንድ ብሩክ ራሱ ያስመስልበታል መጠጥ አድራ እንደ መጣች ነው ያስመስለው። ሀይሚ ራሱ ስትታይ ማለት ነው ለምን ብሩክ ሲያየ ራሱ በደንብ እንኳን ሰላም አላላት ምናምን ጀስት የሆነ የድንጋጤ አይነት ፊትን ያሳየው ምናምን እና እንዴ ለምን በደንብ ለምን አተኝም እንዴ ምናምን አተኝም እንዴ ለምበጌት ተነሳሽ? አሞኝ ነው የተነሳት ምና ምንሽ ኒያመምሽ ትናንት ስታጠጠኝ የነበረው ምናምን አለ እና እና ምን ችግር አለ ምናምን አለ። እንዴት ምን ችግር አለ ትላለህ? መጠጥ ያጠጣት ብሎ ሊመታው በቃ ዲዘርሮ ማለት ነው በለኛው፣ በጣም ነው ከምላችሁ በላይ በጣም ጃኬቱን ሁሉ ጃኬቱን ሁሉ አወለቀ። መለኛው ማለት ነው ለምን እንደሆነ ታውቃላችሁ? በቃ በጣም ከመናዱ የተነሳ እንዴ እኔ በዚህ እድሜው እንዴት መጠጥ ሊለምድ ይችላል ምናምን በ በጣም እኔ የገረመውን በቃ ማለት የሆነ አለ አይደለ በሌላ ሰው የምትጠሉትን ነገር በቤታችሁ ሲመጣ በወንድማችሁ ሲመጣ፣ አሁን ለምሳሌ እኔ በእኔ ላይ ማድረግ የማልፈልገውን ነገር በሰው ላይ ማድረግ አልፈልግም። ኢቭን ማለት ነው ለምን እንደሆነ ታውቃላችሁ? በጣም ከባድ ነው በቃ ሰው ላይ ከባድ ነው፣ ለምን እንደሆነ አላውቅም እና መለኛው እንደዚህ አይነት አዲስ አበባ ይጠጣል ማለት ነው፣ ወይም ዚ ቡታጅራ ከመጣ በኋላ ነው ይጀመረው ወይስ ቡታጅራ ከመጣ በኋላ ነው የሚለው ነገር፣ ይሄ እንትን ለማለት ፈልጎ ነው። እዚህ ከመጣው ጓደኞቹ አበላሽቶት ምናምን የሚለው ነገር ለማጥናት ነው እና በጣም የተናደደው ምናምን ማለት ነው። ብሩክ ሳይዘርረው ሳልስ ሳይዘርረኝ ብሎ ቶሎ ብሎ አመለጠ ማለት ነው እና ሀይሚ ራሱ በጣም ሳቋ ነው የመጣው ማለት ነው እና አረ ፕራንክ ነው አረ ፕራንክ ነው ናም ሲባል ራሱ ጃኬቱን ሁሉ ልቅ አርጎቶ ነው የወረወረው ማለት፣ በጣም ከመናደዱ የተነሳ ማለት ነው እና ይሄ ወንድሙ ጥሩ ነገር ላይ እንዲውልለት ስለሚፈልግ ነው ይህ ስሜት ያንጸባረቀው መለኛው ማለት ነው እና ግን ያው ኦልሬዲ ፕራንክ አድርገውታል ማለት ነው። ያው ለመጀመሪያ ጊዜ በራሱ ቻናሉ ፕራንክ የተደረገው ማለት ነው እና ሀይሚና ብሩኬ ናቸው ያደረጉት። ያው እሱም ሰርፕራይዝ ሆኗል ቻናል በመከፈቱ። ያው መለኛውም ደግሞ ከነ ሀይሚና ከነ ብሮ ከተለያዩ ከጓደኞች ተመረክ ጥሩ ጥሩ ነገር እንደምሰራለን አስተማሪ፣ አዝናኝ ጨዋታዎች እንደምሰራለን ተስፋ እናደርጋለን። ግን በዚህ አጋጣሚ ለወንድምነት ያለክን ፍቅር አሳይተከናል ማለት ነው። ወንድምነት ማለት ጥግ። አንተ ደግሞ እንደ መጀመሪያ ታላቅ የበኩር ልጅ ነክ እንደ እንደ ታላቅ ነው የምትታየው። በቃ በጣም የሚያከብርክ ነግ ነው እና ያው ብሩክ ደግሞ ታናሽ አይደለ፣ በሁለት ሰው ነው ተቆንጥጦ ያደገው። በጣም ሪስፔክት ያደርጋቸዋል፣ ታቃላችሁ በጣም ከእንትን በጣም ሪስፔክት ያደርጋቸዋል። ለምን ያከብራቸዋል? ታቃላችሁ አይደለ፣ በጣም ታናሽ ስትሆኑ እኮ ተጽዕኖ ይፈጥርባቸዋል፣ በጣም የሚያሞላቅቋቸዋል። ታናሹ ደግሞ በስስት ነው የሚያያቸው እነዛ ሁለቱን ሰዎች ማለት ነው እና ያው እንደዛ ነው የምላችሁ፣ ማለት ነውና፣ መለኛው እንኳን ደስ አለህ በሉት። ብሩክና ሄሚን የምትወዱ ሰዎች የብሩክና ሄሚ ሰዎች ናቸው። ቤተሰብ ይዘው ሲመጡ ብሩክና ሄሚንም አሳፍራችሁ አታውቁም። በቃ ቤተሰብ አድርጓቸው፣ ሰብስክራይብ አርጓቸው። አዲስ ቁሸራ ናቸው። ይስሩ ጥሩ ጥሩ ነገር ይዘውልን ይመጣሉ ብለን እናስባለን። እና መለኛውዬ ያው በመጀመሪያ ጊዜ ሀይሜና ድምቀቴ የኔ ጨረቃ ፕራንክ አድርግተውካል ማለት ነው። ተገኝተካል ማለት ነው ያው ተናደካል። ያው በመጨረሻ ደግሞ ቻነልን የመሰለ ነገር እንደዚህ ለአንተ አስበው ነው። ብዙ ሰዎች ደግሞ ለመለኛውና ለመለኛው ቻናል ሳከፍቱ ካሳከፍቱ ወደ አዲስ አበባ አትምጡ ምናምን ብሏል። ገና አንተ ወደ ዩቲዩብ ሳትመጣ ነው የሰው የሰው ፍቅር ያገኘከው ወደ ሚዲያ ማለት ነው እና ይህን የምልክ መለኛው ይህም እና ግን በጣም በጣም በጣም ቀን ነው ማለት ነው። እና አንዳንድ ጊዜ ወንድምነት በጣም በጣም በጣም ከባድ ነው። እና ሀይሜም በጣም ጥሩ ልጅ ናት። ስለ መለኛውም ስትናገር ባይዘቡ የብሩክ ወንዶች ጥሩ ናቸው። ሀብትሽም ጥሩ ሰው ነው። መለኛውም በቅርብ ነው። መለኛውን ና በቅርብ ሜቤ አዲስ አበባ ና ቦታ ከዚህም በፊት አይቼው አላቅም። እኔ ብሩክ ታላቅ ወንድም እንዳለ አላቅም። ሀብቴም ብቻው ነበር የማውቀው። መለኛውን አይችላቅምና መለኛውም ቻናል ከፍቷል እላቸዋለሁ እና መለኛውንም አሁን በቲክቶክ፣ በዩቲዩብ እናየዋለን ከሚስቱ ጋር እንላለን ማለት ነውና፣ በርቱልን የምንላችሁ ያው ቡቡዬም ጨረቃንም ጨረቃ እየናብዞ ድምቀቴን የኔ ሞዴል የብሩክ ፎን ቃል ሁለት መቶ ሺህ እንድታስገቧት እያስገባቸዋት በዛውም የብሩክና የሀይሚ አድናቂዎች እኔንም ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱ። መልካምነት ለራስ ነው አይከፈልበትም። እናንተ ላይክ እኔ ላይክ ስታደርጉ ትጠቀማላችሁ። እሺ፣ እና ወዳችኋለሁ፣ አከብራችኋለሁ። ለመላው እናቶች የእናቶች ቀን እላለው ነው የምለው።